አቡነ አረጋዊ ዘደብረ ዳሞ እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ሐዋርያው ቶማስ እንዲሁም እንደ አባ ገሪማ በነፋስ ተነጥቀው በደመና ተጭነው ከግብፅ ወደ ኢትዮጵያ የመጡ ሞትን እንደ ነቢዩ ኤልያስ እንደ ዮሐንስ ወንጌላዊ እንደ እዝራና እንደ ሄኖክ ያልቀመሱ የዘንዶ ጅራት ጨብጠው ደብረ ዳሞ የወጡት የአባታችን አረጋዊ ዳሞ በመባል የሚታወቁት የአባ ዘሚካኤልን ታሪክ ነው። ጻድቁ ሀገረ ሮም በአራተኛው መቶ ክፍለ ዘመን አጋማሽ አካባቢ ከወላጆቻቸው ንጉሥ ይሳቅና ቅድስት እድና ተወለዱ። አቡነ አረጋዊ ምንም እንኳ የንጉሥ ልጅ ቢሆኑም በልጅነታቸው መጽሐፍትን ተምረው ነበርና ጠፍተው ገዳም ገቡ። በዚያም በገዳመ ዳውናስ ግብፅ የታላቁ ቅዱስ ጳቁሚስ ደቀ መዝሙር ሆነው ከአባ ቴዎድሮስ ጋር ሥርዓተ መንኩስናን ተማሩ። ከመነኮሱ ከዓመታት በኋላም ወደ አገራቸው ሮም ተመልሰው በማስተማር ሰባት ያህል የቤተ መንግሥት ሰዎችን ወደ ምናኔ ማድረጉ የት ልሂድ ብለው ሲያስቡም ቅዱስ መልአክ በክንፍ ጭኖ ወስዶ ኢትዮጵያን አሳያቸው። ተመልሰውም ለስምንት ባልንጀሮቻቸው ሀገርስ ባሳየኋችሁ ሐዋርያ ሳያስተምራት በሕጉ በሥርዓቱ ጸንታ የምትኖር ብለው ከስምንቱ ጋር ከኬልቄዶን ጉባኤ በኋላ በ451 ዓመተ ምሕረት ወደ ኢትዮጵያ መጡ። ከዚያም አቡነ አረጋዊን ጨምሮ ዘጠኙ ቅዱሳን ወደ ኢትዮጵያ ከሮምና ከመካከለኛው ምስራቅ ፈለሱ። ቅዱስ ሚካኤል ግብፅ፣ ከአጥቂትስ ገዳም በደመና ነጥቆ ወደ ኢትዮጵያ አምጥቶ በትግራይ ክፍለ ሀገር በአክሱም ምድር አደርሷቸው። ገዳም ገብተው ሲጸልዩ አባ ዘሚካኤልም ደብረ ዳሞ የሚባል ተራራ ስር ነበሩና ከዛያች ተራራ ላይ ወጥቼ ብጸልይ እያሉ ወደ እግዚአብሔር ይለምኑ ነበር። እግዚአብሔርም ጸሎታቸውን ይሰማና፣ አባታችን ጻድቁ ዘሚካኤልን አውጥቶ ወደ ዳሞ ተራራ ደረሳቸው ዘንዶ አዘዘላቸው። ዘሚካኤልም በተራራው ስር እየጸለዩ ሳለ የታዘዘው ዘንዶ በቀትር ጊዜ መጣ። ዘንዶውም ወደ ተራራው መውጣት ጀመረ። ግማሽ አካሉ ከወገቡ በላይ ተራራው አናት ላይ ሲደርስ ዘሚካኤልም ጅራቱን ጨብጠው መውጣት እንደሚችሉ አሰቡ። ዘንዶውን ጅራቱን ይዘው ዘንዶውም ምነካኝ ብሎ ጅራቱን ፈጥኖ ሲስብ ዘሚካኤልም አብረው ተወርውረው ወጡ። ዘንዶው ተመልሶ ሊውጣቸው ሲል መልአኩ ቅዱስ ሚካኤል ጠብቃቸው ነበርና አዳናቸው። በዚያም ሲጸልዩ ኖሩ። በመጨረሻም 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግስትህን ትተ ስላገለገልክኝ ኅልፈት ሽረት የሌለባት ሰማያዊ መንግስቴን አውርሳለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ አስራ አምስት ትውልድ ድረስ እምርልሃለሁ፣ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸው መነኮሳቱን ሰብስበው ከእንግዲህ በስጋ አታዩኝም ብለው ነግረዋቸው አበምኔት የገዳም አባት ወይም አለቃ ሾሙላቸው። ጥቅምት 14 ቀን በዛው በደብረ ዳሞ ተራራ በስተ ምስራቅ አቅጣጫ እንደ ሄኖክ እንደ ኤልያስ ተሰውረዋል። እስከ ዛሬም ድረስ ሞትን አልቀመሱም። ጌታችን በማርቆስ ወንጌል በምዕራፍ ዘጠኝ ከቁጥር አንድ እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩት ድረስ ሞትን የማይቀምሱት አሉ እንዳለው በደብረ ዳሞ ተሰውረው ይኖራሉ። የአባታችን የአባ ዘሚካኤል አቡነ አረጋዊ ዘደብረ ዳሞ በረከታቸው ይድረሰን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን።